ሰላም እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ይቅርታ ባለፈው ቲክቶክ ላይ በለቀኩት ቪዲዮ ምክንያት ብዙዎቻችሁ ስለ እንጀራው ጠይቃችሁ ነበረ። እንግዲህ ባያችሁት፣ ፊት ለፊት ላይ ባለው መስቀሌ በሚለው እንትን ነው ዱቄት ነው የምጠቀመው በጣም ቆንጆ እና ቆንጆ ዱቄት ነው። ለእኔ ተመችቶኛል። በሁለት አይነቱ ነው የተጠቀምኩት እንግዲህ እንዳያችሁት ማለት ነው። አሁን እዚህ ጋር በቪዲዮ እንደምታዩት ከሁለቱም አይነቶች ማለት ብራውን እና ነጩ ነው ያለው ከብራውን ሀምሳ ፐርሰንት ከነጩ ሀምሳ ፐርሰንት፣ ማለት ግማሽ ግማሽ አድርጌ እርሾ ደግሞ መጀመሪያ ላይ ከግሬ ካስተረፍኩት ፍሪጅ ውስጥ ካስቀመጥኩት አውጥቼ ነው የጨመርኩት እና ከዛ እሱ እነዚህ ጨምሬ ለብ ያለ ውሃ ትንሽ ለብ ቢል ጥሩ ነው። ያው እርሾ እንትን ውስጥ ስለሚቆይ ፍሪጅ ውስጥ ስለሚቆይ በጣም ስለሚቀዘቅዝ እሱን ለብ ባለ ውሃ እናቀጥነው እና እንደዚህ እንጨምራለን ማለት ነው። ከጨመርነውም በኋላ በደንብ አድርገን እስከ ልም ምልን ድረስ በደንብ አድርገን ነው የምናቦከው። በደንብ አድርገን ማለት ነው አሁን ሲቃ እንደምታዩት ውሃ ጨምሬበት እንትን እያረኩት ተጨማሪ ውሃ እያዘጋጀው ነበረና፣ ለዛ ነው ቪዲዮ ረጅም ሰዓት የወሰደው። ይው እዚ ጋ ሽት እያረኩት ነው። እጃችንን በደንብ አድርገን ታጥበን በደንብ እናሸዋለን ማለት ነው። አሸት ካረግ ነው በኋላ ይው ከላዩ ላይ ውሃ ጥልል እስኪል ድረስ አድርገንበት እናስቀምጠዋለን ማለት ነው። ከዛ በደንብ አድርገን ውሃ ከላይ ላይ እንምለው፣ በደንብ እንዲቦካ ማለት ነው። ውሃውን ስናደርግበት በደንብ እንደልቦ አድርጎ ቦክቶ ይቀመጥልናል ማለት ነው። ከዛ ክድን አድርገን ለሶስት ቀን እኔ ለሶስት ቀን ነው የማቆየው። ሶስት ቀን ያክል ይቆያል በደንብ አድርጎ እንዲቦካለን ማለት ነው። ሶስት ቀን ከቦካ በኋላ እንግዲህ ከላይ ያለውን ውሃ አጥልየዋለሁ። አጥልየው እንግዲህ እንደዚህ እንደምታዩት እያቀጠንኩት ነው። ልክ እንደማንኛውም ኢትዮጵያ ሆነን እንደምንሰራው ነው። እኔ አብሲት ማድርገው ከራሱ ከሊጡ ላይ ማለት ነው። እጅግ በጣም እጅግ በጣም የሚያምርና ቆንጆ እንጀራ እንደሚወጣ መጨረሻ ላይ አሳያችኋለሁ። እንደዚህ የሚያምር እንጀራ እንዴት አድርጌ እንደጋገርኩኝ ነው በደንብ አድርጌ የማሳያችሁ። ከቦካኩ ጀምሮ ማለት ነው። ምንም የሚከብድ ነገር የለውም። አንደኛ ሁለቱን አይነት ጤፍ እኩል እኩል አድርገን አውግተን ለሶስት ቀን መቆየት ውሃ ሙልት አድርገን ማለት ነው። ከዛም በኋላ ደግሞ እንደዚህ እናቀጥመዋለን። አግጥነን አብሴት እናደርግበታለን። አብሴት ማድርገው ከዛ ከራሱ ከእህሉ ላይ ነው ማለት ነው። ግን አብሲት በደንብ አድርገን መመጠን አለብን። እጅግ በጣም ትንሽ ይዬ ነው የምናደርገው እንዳይበዛው በዛው አብሲቱ አብሲቱ ከበዛ ብዙም እንጀራው አያምርም እና በደንብ አድርገን መመጠን መቻል አለብን ማለት ነው። እዚህ ጋ እንግዲህ እንደምታዩት አብሲቴን ከራሱ ከሊጡ ላይ በፈላው አድርጌ እያረኩት ነው እንግዲህ አብረን በደንብ አድርገን እናበስሏዋለን ማለት ነው። ብስል እስኪልልን ድረስ እንግዲህ እንደምታዩት አብሲቴን ከራሱ ከሊጡ ላይ በውሃ አርጌ እያረኩት ነው። በደንብ ብስል ማለት አለበት። ክትክትክ ስንት እስኪልልን ድረስ በደንብ አድርገን እናንተ ከትኳለን አብሲታችን በጣም ቆንጆ እንጀራ ነው የሚወጣው። በጣም ቆንጆ እንጀራ ነው። በነገራችን ላይ እኔ ከሀገር ቤት ወጥቼ ምንም የእንጀራ ነገር አላሳሰበኝም። ወዲያውን የተሳካልኝ እግዚአብሔር ይመስገን እስቲና፣ እስካሁን ድረስ ምንም እጄን አልቀየርኩም። አንድም እንጀራ ጥዬ ማላቅም አንድም ሊጥ። ብዙዎች እንትን ይላሉ፣ እንደዚህ ሊጥ ደፋን ምናምናም ይላሉ። እግዚአብሔር ይመስገን ለእኔ እንግዲህ እስካሁን ድረስ አንድም ሊጥ ደፍቼ አላቅም። በነገራችን ላይ የፋሲካውን ቪዲዮ አይታችሁ ከሆነ ለየየብቻም ራሱ ስገግሩ ቆንጆ እንጀራ ነው የሚወጣው። በነጩም ነጩ ብቻውንም ብጠቀመው ዱቄቱን ፕላስ ጥቁሩንም ብራውን ከለሩንም ለብቻው ብጠቀመው ለብቻ በጣም የሚያማምር የሚያማምር እንጀራ ነው የሚወጣው። ግን ትንሽ ነጩ እንጀራ ጣዕሙ ብዙም ደስ አይልም፣ ብራውኑ ግን ደስ ይላል። ሞሮፍ ደግሞ እንደዚህ ሁለቱ አንድ ላይ ተቀላቅለው ሲሆኑ ደግሞ እጅግ በጣም ቴስቱም ቆንጆ ነው። ምንም አንዲት ነገር የምትጨምሩት የምትቀንሱት ነገር የለም። እንግዲህ እውነት ነገ ታመሰግኑኛላችሁ እንጀራውን አይታችሁ። ሞሮፍ ደግሞ የከበዳችሁ እንትን ካለም ደግሞ ጠይቁኝ በደንብ አድርጌ መልስላችኋለሁ ማለት ነው። አሁን እዚህ ጋ እንግዲህ እንደምታዩት በመጀመሪያ ከምንም በላይ አብሲት ያደረግነው በደንብ አርጎ መቀዝቀዝ አለበት። በደንብ አቀዝቅዣዋለውም ፍሪጅ በረዶ ቤት ከትቼ ነው ያቀዘቀዝኩት። ከዛ በትንሽዬ ዱቄት ለብቻውን በጠብጣለን ማለት ነው። ለብቻው በጥብጠን እንግዲህ እንደምታዩት አብሲቱ ጋር አቀላቅሏለሁ። ከአብሲቱ ጋር አቀላቅዬ በደንብ አድርጌ በመፍጫ ፈጭቻለሁ። ዚህ እንጀራ ላይ ትልቁና ዋነኛው ወሳኝ የሆኑ ነገሮች አንደኛ ሶስት ቀን መቆየቱ ሊጡ ቦክቶ፣ ሁለተኛ አብሲቱን ከገዛ ከራሱ እንትን ላይ ማድረግ ሊጥ ላይ ማድረግ፣ ሲቀጥል ደግሞ ይሄ የምታዩት ትንሽ ትንሽ ዱቄት የምታደርጓት በጣም ወሳኝነት አለው አራተኛው እና ዋነኛው ነገር ደግሞ መፍጨት አንድ ላይ በደንብ እንዲዋሃድልን በመፍጫ ፍጭት እናድርገዋለን እንግዲህ ያሳያችኋሉ እንዴት አድርጌ በመፍጫ እንደምፈጨው ምክንያቱም በደንብ እንትኑም አብሲቱም ሲንትን ሲል ሲቀዘቅዝ በጣም የተያዘ ስለሆነ እሱን ደስ ያደርገን አንድ ላይ እንፈጫዋለን። በደንብ ማለት ነው። በደንብ እስኪ ልምልን ድረስ እንፈጫዋለን። እንግዲህ እዚህ ጋር እንደምታዩት እየፈጨሁት ነው፣ ሁለቱን አንድ ላይ አድርጌ በመጨረሻም ደግሞ እንዴት አድርጌ ከሊጡ ጋር አዋህጂ እንደምፈጫው አሳያችኋለሁ። ወሳኝነት አለው። መፍጨቱ በመፍጫ መፍጨቱ ማለት ነው። እንግዲህ አሁን እጭ ጋ እንደምታዩት የፈጨሁትን ዱቄትና አብሲቱን ከዋናው ሊጡ ጋር ቀላቅሏለሁ ማለት ነው። በደንብ አርጋችሁ በደንብ ነው የምፈጨው። በደንብ አርጋችሁ ፍጭት አድርጉት በደንብ ውሃም የሚያቀጥንጥን እያደረግን መፍጨት እንችላለን። ይህ እንግዲህ እንደምታዩት ከአሁኑ ራሱ አረፋ ነገር እያወጣ ነው። በጣም ወሳኝነት አለው ያልኳችሁ እንዲያውም ለዛ ነው። አንደኛ በደንብ ሚክስ ይሆንልናል ሊጡ ሊጡ ከአብሲቱ እና ከዱቄቱ ጋር በደንብ አድርጎ ሚክስ ይሆንልናል ማለት ነው። አያችሁት እዚህ ጋር አረፋ ራሱ እያወጣ በጣም ነው የቦካ ነው የሚመስለው እና በደንብ አድርገን እንደዚህ እንፈጨዋለን። ፈጭተን ቢያንስ ከሁለት ሰዓት እስከ ሶስት ሰዓታት ያክል እናስቀምጠዋለን። እንግዲህ ይሄ አጋጣሚ የሆነው ከከሰዓት ስራ ገባ ስለነበረ ነው። እኔ ቶሎዬ ነው የጀመርኩት እንጀራውን መጋገር። እንዲያውም ትንሽ ቢቆይ በጣም ቆንጆ እንጀራ ነበር የሚወጣው። እኔ ግን ለሰዓትም አልቆይሁም። አንሳት የክል ከቦካ በኋላ ነው መጋገር የጀመርኩት። አሁን እንግዲህ ወደ መጣዳችን መጣዳችን ዋስናት በጣም ቆንጆ መጣድራት በእሷ ነው ጊዜ እስክትሞቅልን እስክትሰማልን ድረስ እኔ በካረኩኝ በኋላ ወደ ነው 260 አካባቢ አድርጌ ነው የምጋግረው። ምክንያቱም ጀርባው የእንጀራው ጀርባ ምጥጥ እንዳድርግብን ማለት ነው። እንግዲህ እዚህ ጋር እንደምታያዩት ትንሽ ደግሞ አንድ ነገር፣ የዚ ሀገር እንጀራ ወዲያው አይከደንም። ትንሽ እንፋሎቱ መውጣት ይፈልጋል። አንዳንዶቹ ጥሬ ይሆናል ብለው የሚያስቡ አሉ። በጭራሽ ጥሬ አይሆንም። ትንሽ እንደዚህ አይን ልክ እንዳወጣለን ነው የምንከር ነው። ይህ አይን ራሱ እንዴት እንዳወጣ በጣም ነው የሚያምረው። በጣም በጣም ቆንጆ እንጀራ ነው እውነት ለመናገር እንግዲህ እኔ ከመጣሁ ቀን ጀምሮ እንደዚህ አድርጌ ነው የምጋግረው። በጣም ነው የሚያምረው ይህ እንጀራ። በጣም ቆንጆ እንጀራ ነው በጣም ማለት ነው። እና አይ እዚህ ጋር አጋጣሚ እንዲያውም ከልጆች ጋር ትንሽ እንትን እያልኩኝ ስለጋገርኩኝ ትንሽ ደቂቃዎችን አሳልፌ ነው እንደዚህ የሆነው እና ይሁት እንዴት እንደሚያምር እንጀራውን እውነት ሞክሩት። በጣም የሚያምርና ቆንጆ እንጀራ ነው የምትበሉት ብዬ አስባለሁኝ። በቃ ምንም በጣም ቀላል ነው። ዱቄቷን አትርሱ። ከአንትም ላይ አብሲቱን አርጉ። አንድ ላይ ፈጩት። በቃ ሶስት ቀኗ ቆዩት። እንጀራ በጣም የሚያምር ቆንጆ እንጀራ ጀርባውን፣ ያው ለጀርባው ብዙውን ጊዜ የሚሉት ምንድን ነው፣ አንደኛ የኤሌክትሪኩ ፓወርም ወሳኝነት አለው። ኤሌክትሪክ ፓወራችሁን ከ250 እስከ260 ድረስ ብታደርጉት ተመራጭ ነው ብዬ አስባለሁ። ችን ዋስ ምጣድን የምትጠቀሙት ማለት ነው። ይወታ እዚህ ጋር ራሱ እንዴት እንደሚያምር እንጀራ እንትኑ አይኑ እንዴት እንደሚወጣ ማለት ነው። ያው ነው እንትን የሆነ ሰርገኛ አይነት ከለር ነው የሚያመጣልን። ቴስቱም በጣም ቆንጆ ነው። እንዳያችሁት ምንም የጨመርኩት ነገር የለም እውነት ለመናገር በቃ ራሱን ከከኩት ጀርበውን ቆንጆ በቃ ቤት ውስጥ ልንበላው የምንችለው እንጀራ ነው። ከመጀመሪያ እስከ መጨረሻው እንግዲህ ደስ የሆነን ይወጣልኝ ማለት ነው። ጀርበውን ይሁት እምነት እምነት እምነት ታመሰክሩኛላችሁ። ሞክሩት፣ በጣም የሚያምር ቆንጆ እንጀራ ነው። በጣም ቆንጆ እንጀራ ማለት ነው። ያው በቪዲዮ ሰምታችሁ ከሆነ ሰፌድ የደለበት ምናምን ነገር የሚል አለና ሰፌድ አለ። እንዴት እንደሚያምር እምነት እምነት ሞክሩት በቃ እዚህ የሚያምር ትኩስ እንጀራ ቤታችሁ ያው ትንሽ በዛ ይላል የጋገርኩት እንጀራ። ሁላችንም እንደምናውቀው ፍሪጅ ውስጥ አድርገን ነው የምንጠቀመው። ፍሪጅ ውስጥ አድርገን ስለምንጠቀም ነው እንግዲህ። ጨርሻ ያለው እንጀራዬን የዚህ ጋር እቃዎችን ላጣጥብ ነው። ከዛም በፊት ላሳያችሁ የፈለግኩት ነገር ስላለ ነው የምታዩት። እርሾ ለማስቀመጥ ነው ቀጣይ ይህ ለምንትን ለማለት ለመጋግርበት ግዴታ እርሾ ማስቀመጥ አለብን። አሁን እንደምታዩት እንደዚህ ቀይን ጥብጥብ አርጌ አድርጓለሁ ማለት ነው። ቀይ ፍሪጅ ውስጥ የሚቀመጥበት ስለሆነ አጋጣሚ እዚጋ አንድ የመጨረሻ እንጀራ ስለነበረኝ ወደ እንጀራውን ወደ ማውጣት እጅ ነው ያው ነው ጥብ አድርገን መልሰን ለእርሾነት እንጠቀመዋለን ማለት ነው። የእውነት የእውነት ሞክሩት። በጣም ትወዱታ አላችሁ። በጣም ማለት ነው። ጣዕሙን በጣም ደስ የሚል ነው። ምንም ደግሞ ጤናን የሚጎዳ ምንም ነገር ይሄው። ብዙዎቹ አንብሃ ብዙዎቹ ምን ምን ብዙ ነገር ይጨመራል። እኔ ግን በጭራሽ ምንም ጨምረው ነገር የለም እዚህ ቆንጆ አድርጌ ነው ጋግሪ ከቤቴ ልክ ከመጣው ቀን ጀምሮ ማለት ነው። እውነት ለመናገር አንድ ቀን አንድ ቀን አንድ እንጀራ ጥያለቅ። እጅግ በጣም የሚያማምር እንጀራ ነው። እኔ እንዲያውም ቀልደባቸዋለሁ፣ ፈጣሪ እንጀራ ይስጥሽ ተብያለሁ እያልኩኝ ማለት ነው። በጣም አመሰግናለሁ። ሰላም፣ እግዚአብሔር ከኔም ከእናንተም ጋር ይሁን። ሞክሩት፣ ታመሰግኑኛላችሁ።